የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ፣ እንደምናችሁ። እግዚአብሔር አምላክ ደግሞ ዛሬ ረቶኝ አግዞኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርብ ያለው እግዚአብሔር አምላካችን ደግሞ ዛሬ በማእከላችን ተገኝቶ በቃሉ ይናገረናል፣ ያስተምረናል፣ ይገስጸናል። ሀሌሉያ። እስቲ ቃሉን ከማካፈሌ በፊት አጭር ጸሎት እንጸልያለን። አባታችን ልዑል እግዚአብሔር ተመስገን፣ ስለ ሰጠን እድል ፋንታ ሁሉ ተባረክ። ዛሬም ይሄንን ለሚሰሙ ወገኖቼ ለእኔም ለባሪያ ጌታዊ እንድትናገረን እንድታስተምረን እንድትገስጸን እግዚአብሔር ሆይ ቃል ሲመጣ እግዚአብሔር ስራ ሳይሰራት አይመለስምና እግዚአብሔር ዛሬ ቃልህን እንድትልክልን። እግዚአብሔር አምላካችን ሆይ ቃልን ደግሞ መስማት ብቻ ሳይሆን ሰምተን ደግሞ የምናደርግ ደቃልና እንደ ሀሳብ እንድንኖር እንድትረዳን ተጽዕኖ ሁሉ በኢየሱስ ስም እንዲፈርስ አየሩ ዙሪያ ሁሉ እንዲለቀቅ ሰማያ ሰማያት በኔም ይህንም በሚሰሙ ወገኖች የትዩ የተከፈተ ሰማይን እንድሰጠን አየሩ ሁሉ በኢየሱስ ስም እንዲለቀቅ ኔንም አንድ በቴ እንድትቀባ ተናገር ያልከኝም ብቻ እንድናገር እንድትረዳኝ በደም እንድሸፍነኝ በሳት እንድትቀጥረኝ የበቀል ኃይላት ሁሉ በኢየሱስ ስም እንዲታሰሩ ፕሮግራሙ ተጀምሮ እስከሚያልቅ ድረስ አባቶ አንተ ብቻ እንድትቆጣጠር አንተ ብቻ አልፈ እንድትሰራ ጊዜውን ሰዓቱን ሁሉ ለተባረኩት ለአማሩት እጆች ላአንተ አሳልፍ የሰጠው በኢየሱስ ስም። ኢየሱስ ጌታ ነው። ዛሬ ጌታ የሰጠኝ ሀሳቡ ቃል ወረስ የሰጠሁት ጌታን መከተል የሚል ነው። ጌታን መከተል፣ ዮሐንስ ወንጌል ምዕራፍ ሀያ አንድ ቁጥር አስራ ዘጠኝና ሀያ እንደዚህ እያለ ይናገራል። ቁጥር አስራ ዘጠኝ እንደዚህ ይላል፣ ይህንም ብሎ ተከተለኝ አለው። ጴጥሮስም ዘበር ብሎ ኢየሱስ ይወደው የነበረው ደቀ መዝሙር ሲከተለው አየ፣ እያለ ይናገራል። ዮሐንስን ተከተለኝ አለው። ጌታ ኢየሱስ ክርስቶስ እያንዳንዳችንን እንድንከተለው ይፈልጋል። ወገኖቼ ጌታን እንድንከተል ፈለጉን፣ አካሄዱን፣ ብዙ ነገሩን፣ ጌታን እንድንከተል የእሱ ፎሎወሮች እንድንሆን፣ የእሱ ተከታዮች፣ የእሱ ደቀ መዝሙሮች እንድንሆን ጌታ ይፈልጋል። ምክንያቱም ጌታ ኢየሱስ ክርስቶስ መልካም ነው። ጌታ ኢየሱስ ክርስቶስ ሲናገር እኔን ምሰሉ በልቤ የዋ ትውት ነኝ እኔን ምሰሉ ነው ያለው። ጌታ ኢየሱስ ክርስቶስን ስንከተል እሱን ነው ጌታችንን ነው የምንመስለው የእሱ ባህሪን ነው የሚያገኘን ወገኖቼ። ጌታ ኢየሱስ ክርስቶስ ደግ፣ ሩሩ፣ የዋ ገር፣ በልቡ ተንኮል የሌለበት መልካም፣ ያንን ባህሪ ነው የምንላበሰው ጌታችንን ስንከተለው እሱን ፎሎ ስናደረገው ወገኖቼ አንዳንድ ሰዎች የሚወዱትን ሰዎችን ፈለግ ሊከተሉ ፎሎ ሊያደርጉ ይሞክራሉ። አሁንም ኢንስቶግራም የተለያየ ነገር ፎሎ አድርገኝ፣ እንደዚህ ይባባላሉ። ፎሎ ተከተለኝ ማለት ነው። ተከተለኝ ስን የእኔን አይዲያን የእኔን ሀሳብ እይ፣ ተመልከት፣ የምጠቅመው ነገር ውሰድ፣ እንደ ማለት ነው ዘሴም ቲንግ ጌታ ኢየሱስ ክርስቶስም እኔን ተከተሉኝ፣ እኔን ፎሎ አርጉኝ፣ እኔንም አድርገውን አድርጉ፣ የእኔ ምሳሌያችሁሉን የእኔ ተከታዮች ሁኑ እያለ ጌታ ኢየሱስ ክርስቶስ ይናገረናል። ኢየሱስ ጌታ ነው። ጌታን መከተል ከፈለግን ወገኖቼ፣ ጌታን መከተል ቀላል ነገር አይደለም፣ ብዙ ዋጋ ያስከፍላል። ኢዚ አይደለም። ጌታ ኢየሱስ ክርስቶስን ሰው ሙሉ ለሙሉ መከተል ሲጀምር ዋጋ ያስከፍሏል። ምክንያቱም ጌታ ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ሲንቀሳቀስ እኛን ለማዳን ሁሉ ዋጋ ሲከፍል ጌታ ኢየሱስ ክርስቶስ ሕይወቱን አሳጥቶታል። እሱ እዚህ ምድር ላይ ሲንቀሳቀስ የአባቱን ፍቃድ ነው ያደረገው፣ የአባቱን አድርግ ያለውን ነው ያደረገው። የዛን ጊዜ ተገደለ፣ ነገር ግን በሶስተኛው ቀን ከሞታን ተነሳ። እኛም እሱን ስንከተል እስከ ሞት ድረስ ነው የምንከተለው። እስከ ሞት ድረስ ነው እንደ ጌታችን መገደልም ሊሆን ይችላል። እስከምን እስከ ሕይወታችን ፍጻሜ ድረስ ልንከተለው ይገባል። ጌታን መከተል ከፈለግን አንደኛ፣ ወገኖቼ ራሳችንን መካድ አለብን። ማንነታችንን ራሳችንን የኔ ብለን የምንይዘው ሪዘርቭ የምናደርገው ይሄ እኔ ነው ይሄማ አልሰጠውም፣ ጌታ የምንለው ነገራችንን ሁሉ ልንክድ ያስፈልጋል። ማቴዎስ 16 24 ሲናገር፣ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔም መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። እኔም መከተል የሚፈልግ እራሱን ይካድ፣ እኔ ነኝ የሚልበት የሚኩራራበት ነገሩን ሁሉ ይካድ፣ እያለ ይናገራል ኢየሱስ ጌታ ነው። አንድ ጊዜ የሆነ ፓስተር ምሳሌ ሲናገር ነው፣ አንድ ሰውዬ አስር ክፍሎች ያሉት ቤት አሉ። አስር ክፍሎች አሉት። እና ሴጣን በራፉ ላይ ቆሞ ያንኳኳል። ከዛ ሲያኳኳስ ዞር ብሶ ሴጣን ነው። ሴጣን ምን ልሰራ ወደዚህ መጣ? ይሄ ኮ የኢየሱስ ቤት ነው፣ ይሄ ኮ የጌታዬ ነው ቤት ነው ብሎ ጌታ ሆይ፣ ለምንድነው ሴጣን ቤቴ ሊመጣ የቻለው? ከዛ ጌታ ቤትህን ስጠኝ አለው። ከዛ አሰበና ኬታ ሆይ ይኸው አራቱን ክፍል ለአንተ ሰጥቻለሁ አለው አለው። አሁንም በሩ ተንኳኳ። ከዛ ሄዱ አሁንም ሲያይ ሴጣን በራፉ ላይ ቆመዋል። ሴጣን ምን ልትሰራ ወደዚህ መጣ? ይህ ቤት እኮ የኢየሱስ ቤት ነው። አሁንም ኬታ ሆይ ለምንድን ነው ሴጣን ቤት የሚመጣው? አሁንም ጌታ ቤትህን ስጠኝ ከዛ አሰበና ስምንቱን ክፍል ሰጠው። ሁለቱ ለእኔ ስምንቱ ለአንተ ብሎ ሰጠው። አሁንም በሩ ተንኳኳ። ከዛ ሴዳ አሁንም ሴጣን እዛ በራፉ ላይ ቆመዋል ጌታዊ፣ ሴጣን አሁንም በራፌ ላይ መጥቶ ያስቸግረኛል ሲለው አሁንም ጌታ ኢየሱስ ክርስቶስ ቤትን ስጠኝ። ከዛ ሰውዬው ወደ ማስተዋል ተመለሰና ጌታ ለካ የሚፈልገው ሁሉ ነገር ነው የሚፈልገው፣ እሱ ማንነቱ ኤቭሪቲንግ አለኝ የሚለውን ነገር ራሱ ማንነቱ እንዲሰጠው ነው። ጌታዊ፣ ሁሉ ነገር ሰጥቻለሁ፣ ቤቱም አስሩም ክፍል እኔም ሁሉ ነገር ለአንተ ሰጥቻለሁ አለው። ከዛ በራፉ ተንኳኳ ኳኳ። ከዛ ሲንኳኳ ሰውዬው አይደለም የሄደው ጌታ ኢየሱስ ክርስቶስ በራፍ ላይ ልክ በሩ ሲገብት እኔ አንተ እንደሆን ካላወቅኩም ብሎ ሴጣን ሄደው ሄደ። ምክንያቱም የተጋፈጠው ይሳት ጌታ ኢየሱስ ክርስቶስ ነው። ይሄ ሰው ኮምፕሊትሊ ራሱን ማንነቱ አለኝ የሚለው ሁሉ ለጌታ ስለሰጠ እኛም አለን የምንልበት ነገር ሁሉ ማንነታችንን፣ ዘራችንን ኬት የምንምጣ ኬትም አንዳንድ ዘር በጣም ከነገስታት ዘር የመጣ ሊኖር ይችላል። ከደሃ የመጣ ሊሆን ይችላል። ከሀብታም ዘር የመጣ ሊሆን ይችላል። ከተለያየ የምንኩራራበት እኔ እኮ የእንትና ዘር ነኝ እኔ እኮ የእንትና የምንለው ነገር ሊኖር ይችላል። ያ ነገር ጌታን ከመከተል እኛን እንቅፋት የሚሆንብን ከሆነ ወገኖች ያንን ለገናችንን ልንክድ ይገባል። ኬትም ምንምጣ ኬትን ምንምጣ አንድ ቀን ሁላችንም ሁሉንም ጥለ ነው እንሞታለን። ከዛ ለምናደርገው ነገር ሁሉ ተጠያቂዎች እንሆናለን ለምን ጌታ ኢየሱስ ክርስቶስን ስላልተከተልን ወገኖቼ ስለዚህ ጌታን ለመከተል ከፈለግን ራሳችንን መካድ አለብን የምንኩራራበት ይሄ የምንልበት ለጌታ እንዳንሆነ የሚከለክለን ነገሮች ሁሉ በዘራችን ባለን ነገር የምንመካበት ሁሉ ጌታዬ ለአንተ ጥዬያለሁ ለአንተ ሰጥቻለሁ ብለን ራሳችንን ልንክድ ይገባል ሌላ ደግሞ ጌታን መከተል ከፈለግን ቤተሰቦቻችንን መተው አለብን። አንዳንድ ጊዜ ቤተሰቦቻችን እንደ ጣዖት ሊሆንብን ይችላሉ። በጣም የምንወዳቸው ለቤተሰባችን በጣም ትልቅ ቦታ በጣም የምንሰጥ ከሆነ ቤተሰቦቻችን ለእኛ እንቅፋት ሊሆን ይችላሉ። አንዳንድ ሚስት ወይም ልጆች ወይም ደግሞ ባል ወይ እናት ወይ አባት እንዳንከተል እንቅፋት ብን ይችላሉ። ወገኖቼ ለጌታ ግን ቤተሰቦቻችንን ልንተው ያስፈልጋል። ጌታ መከተል ከፈለግን የጌታ ፈሎወሮች መሆን ከፈለግን የሉቃስ ወንጌል ምዕራፍ አስራ አራት ቁጥር ሀያ ስድስት ላይ እንደዚህ እያለ ይናገራል። ቃ አምስት ጀምሮ እንደዚህ ይላል። ብዙ ሕዝብ ከእርሱ ጋር ይሄዱ ነበር ዘወር ብሎም እንዲህ አላቸው። ጌታ ኢየሱስ ክርስቶስ የሚያቀፋው ብዙ ነው፣ ግን ማን ነው ሪል የሚከተለው? ነው ነው እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱንም፣ ልጆቹንም፣ ወንዶቹንም፣ እህቶቹንም የራሱ ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። እኔ ሊከተለኝ አይችልም። እኔ ያስተማርኩትን ትምህርት መከተል አይችልም። ማንም ይሄንን አባቱን፣ እናቱ፣ ሚስቱ፣ ልጆች፣ ወንድሞቹ ሁሉ ቶቹ የራሱ ህይወቱን እንኳ ሳይሆን ባይጠላ ባይተው፣ ያ ማለት እንጥላቸው ሳይሆን ከጌታ በላይ ልናደርጋቸው አይገባም። እነሱ ሊከለክሉን ጌታን እንዳንከተል እንቅፋት የሚሆኑብን ከሆኑ እነሱ መተው አለብን። የትኛው ነው የምትመርጡት? እናትህን፣ አባትህን፣ ሚስትህን፣ ልጆችህን፣ ባልህን፣ ይሄኑን የትኛው ነው? ጌታን እንዳንከተል አንዳንድ ጊዜ ቤተሰቦቻችን ጌታን የማያውቁ ከሆነ ወይ ኢየሱስን ትመርጣለህ ወይ እኔን ብለው እንደ ምርጫ ሊያቀርቡ ይችላሉ። የዛን ጊዜ ማንን ነው የምንከተለው? ማንን ነው እናት አባታችንን የምንወደው ሰው ቤተሰባችን ነው ነው የምንመርጠው፣ ወይስ ጌታ ነው? እንግዲህ ጌታን ነው የምከተለው ካልን፣ የእሱ ደቀ መዝሙር መሆን ከፈለግን፣ የእሱ ተከታይ መሆን ከፈለግን ወገኖቼ ቤተሰቦቻችንን የምንላቸው ለእኛ በጣም ትልቅ ቦታ የምንሰጣቸው በህይወታችን ውስጥ እነሱን እንኳ ሳይቀር ልንተው ይገባል። ኢየሱስ ጌታ ነው። ሌላ ደግሞ ጌታን መከተል ከፈለግን ወገኖቼ ያለንን መተው አለብን። አንዳንድ ጊዜ ሰዎች ብዙ ሀብት ንብረቶች በዚህ ምድር ላይ ያፈራሉ። እግዚአብሔር ይመስገን ሀብት ንብረት መኖር መጥፎ ነገር አይደለም። ነገር ግን ያ ሀብት ንብረት እኛን ኦቨርቴክ የሚያደርገን ከሆነ የሚወርሰን ከሆነ ከጌታ መንግስት ሊያወጣን ይችላል። ጌታ እንዳንከተል እንቅፋት ሊሆንብን ይችላል። ሉቃስ ወንጌል ምዕራፍ ዘጠኝ ሀያ አራት እና ሀያ አምስት እንደዚህ ይላል ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ምን ምን ይጠቅመዋል እያለ ይናገራል። እዚህ አንድ ሀብታም ሰው ወደ ጌታ ኢየሱስ ክርስቶስ ይመጣና እንደዚህ ይለዋል። ምዕራፍ አስር ከቁጥር አስራ ስድስት ጀምሮ አንድ ከመንገድ ሲወጣ አንድ ሰው ወደ እሱ ሮጦ ተንበረከከና፣ ቸር መምህር የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ይለውና ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትና እናትን አክብር አለው። እርሱም መልሶ መምህር ሆይ ይህንን ሁሉ ከሕጻንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ። አንድ ነገር እኔን እንዳትከተል እንቅፋት የያዘብ ነገር አላየውና ጌታስ ክርስቶስ የሁሉ ትእዛዛቱን በመጠበቁ ደስ ብሎት፣ ግን አንድ ነገር ግን ጌታን እንዳይከተል የእሱ ፎሎወር እንዳይሆን የእሱ ዲሳይፕል እንዳይሆን የእሱ ደቀ መዝሙር የያዘው ነገር አየ። ከዛ ምን አለው? ያለህን ሁሉ ሽጠ፣ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክምና ተከተለኛለሁ። ነገር ግን ስለዚህ ነገር ፊቱ ጠቆረ። ብዙ ንብረት ነበረው እና እያዘነም ሄደ። ይሄ ሰው ያለው ፕሮፐርቲ፣ ንብረቱ ጌታን እንዳይከተል አደረገው። ምክንያቱም ይሄ ሰው ንብረቱ በጣም ትልቅ ቦታ አለው በህይወቱ ውስጥ ትልቅ ቦታ አለው ንብረቱ። ማለት የሚመካበት ነው የሚኩራራበት ነገር ነው። ጌታ የሱስ ክርስቶስ ያን ነው አየና የያዘው ነገር እንዳለ ለሱ ሙሉ ለሙሉ ለጌታ እንደያዘው አወቅና ያንን እንቅፋት የሆነብን ነገር ለእኔ እንዳትከተለኝ ያደረገን ነገር ዛሬ ለዶች ስጥና ተገላገልን፣ ከዛ እኔን ተከተለኝ አለው። ሰውየው ግን ይህንን አላደረገም። የሱ ጌታንን አንዴ በመጽሐፍ ቅዱሳችን የሚገርመኝ ኤልያስ የሚባል ነቢይ አለ። ኤልሳ ደግሞ የእሱ ተከታይ ነው እና ኤልያስ እግዚአብሔር አምላክ ትእዛዝ ሶስት ትእዛዛቶችን ይሰጠዋል። ኤልዛቤልን ፈርቶ ወደ ተራራ ከሄደ በኋላ አንተ ኮ ስራ ይጠብቃል፣ አትፍራ ብሎት እግዚአብሔር አምላክ ለኤልያስ እንዲህ ይለዋል። የመጀመሪያ ሶርያ ሀገር የምትቀባውን እነግርሃለሁ በእስራኤልም ደግሞ የሚሾመውን ኤልዛቤልን የሚገድ እዩን እንደሚቀባው፣ ከዛ ደግሞ የአንተ ተከታይን አንተ የሚከተል የአንተን አኖይንቲንግ የአንተን ቅባት የይዞ የሚቀጠልን አንተ ሪፕለስ የሚያደረገ ሰክሰሰርህን ትሾምልኛለን አንዌን ትታረግልኛለ ብሎ ኤልያስን ይናገረዋል። ከዛ ኤልያስ አንድ በጥማድ እያሰር እያረሰ የነበረ ኤልሳ የሚባል በሱ ማሳ ያልፋል። ከዛ ልብሱ መጎናጸፊያ አውጥቶ ጣለበት። ኤልሳ ላ ኤልሳ ኢሚዲየትሊ ያ የነበረው አብቱ ያ ንብረቱ በብዙ ጥማድ በሬ ነበር፣ እያረሰ ነበር የነበረው፣ በቅጽበት ውስጥ ቀለለበት። ነገር ግን ያና የእግዚአብሔርን ነገር የእግዚአብሔርን ባህሪያ ለመከተል በሚገርም ሁኔታ አቆመ፣ ስራውን፣ በሬዎቹን ሁሉ አረዳቸው። እንደገና ተመልሶ ያ ነገር እንቅፋት እንዳይሆኑበት እንደገና የእግዚአብሔርን ባሪያ ተከትሎ የእግዚአብሔርን ነገር ከመቀበል እንቅፋት እንዳይሆኑበት በሬዎቹን አረደ፣ ለህዝቡ አበላ። አለኝ የሚለው ነገር ሁሉ ከሱ ላይ አነሳ፣ እንዳይከተለው የሚከለክለው ነገር ሁሉ ከሱ ላይ አስወገደና ከዛ ባዶ ሆኖ ኤልያስን ተከተለው። ከዛ ከተከተለ በኋላ የኤልያስን ሁለት እጥፍ ቅባት ተቀበለ። ኤልያስን ካገለገለ ሁለት እጥፍ እሱ አገለገለ። ምክንያቱም እንዳይከተለው እንቅፋት የሆኑበትን ነገር ሁሉ ስላስወገደ እነዛ ጥማድ በሬዎች ማአት በሬዎች ናቸው ያርስ የነበረው፣ በጣም ሀብታም ነው ኤልሳ የነበረው ነገር ግን ኤልያስን ለመከተል ብሎ ራሱን ባዶ አደረገ። ባዶ ድሀ አደረገ። ለዛውም ሄዶ የሀብታም የነበረ ሰው ኤልያስን እጅ የሚያስታጥብ ሆነ። የሱ ተከታይ ሆነ። በሚሄድበት ይሄዳል፣ ይንከባከበዋል፣ በቃ ይታዘዘዋል። የእሱ እንደሆነ እንደንትን ሰርቫንት ሆነ። ይሄ ትልቅ ሀብታም የነበረ ሰውዬ ለምን? የከበረውን የእግዚአብሔርን ነገር በኤልያስ ውስጥ ስላየ። ኢየሱስ ጌታ ነው። እኛም ወገኖቼ አንዳንድ ጊዜ በህይወታችን ውስጥ ትልልቅ ነገሮች፣ ሀብቶች፣ ንብረቶች ሊመጡ ይችላሉ። የዛን ጊዜ ጌታን እንዳንከተል እንቅፋት ከሆኑብን ወገኖቼ እነሱን ከኛ ላይ እናንሳቸው። የሱስ ጌታን እኔ ብዙ ጊዜ ሰዎችን አይቻለሁ። በዚህ እግዚአብሔር በሰጠኝ ዘመኔ አይቻለሁ መከራ ሲመጣ ከጌታ ጋር ተጣብቀው ሲያልፉ የነበሩ ደሞ መንት እግዚአብሔር ጊዜና ሰዓት ጠብቆ ሲባርካቸው ጌታን ትተው የእግዚአብሔር ነገር ቀሎባቸው በእግዚአብሔር ነገር ሲቀልዱ ሲያሾፉ አይቻለሁ። በመከራ ጊዜ ግን ጌታ ጌታ ይሉ የነበሩ አስር የቸርች ይሮጡ የነበሩ የእግዚአብሔርን ፊት ይፈልጉ የነበሩ ቃሉን በየጊዜው ይበሉ የነበሩ ሰዎች ጌታን ከልባቸው ይከተሉት የነበሩ ሰዎች ደሞመንት እግዚአብሔር አምላክ ሰማይን ከፍቶ ብርን የሚያስፈልጋቸውን አትረፍርፎ ሲሰጣቸው ያንን የሰጣቸውን ጌታ ትተው በራሳቸው ጎዳና እየሄዱ ጌታን ሲያሳዝኑት እኔ በህይወት ያይቻለሁ። እና እግዚአብሔር ወገኖቼ እንዲከመሆኑ ይጠብቀን። እኔ ለራሴ ብዙ ጊዜ የምጸል የጸሎት ነው፣ እግዚአብሔር አምላክ ሆይ እኔ ብትባርከኝ እንኳ ይህን ያሌና ቢኖረኝ እኔ ከአንድ ዶላር ጋር እኩል አርግብኝ፣ አንድ ቢሊዮንና አንድ ዶላር እኩል አርግልኝ፣ እኔ ለእኔ ምንም እንዲሆንልኝ አርግ፣ ከብዶ በእኔ ላይ ወት ላይ ትልቅ ቦታ ኖሮት አንተን ከመከተል እንቅፋት እንዲሆንብኝ አልፈልግም ብዬ እጸል ያለው ለራሴ ምክንያቱም ነገ ምን እንደምሆን አላቅም። ማንም የቆመው የሚመስለው እንዳይወድቅ ይጠንቀቅ ስለሚል አስቀድሞ መጸለይ ሊመጣ ያለውን ነገር ያሳልፋል። ወገኖቼ ጻድቅ በምቹ ጊዜ ይለምናል ብዙ የጥፋቷ አይደርስበትም ይላል። አስቀድመን ምን ጸልየው እግዚአብሔር አምላክ በኋላ ከመውደቅ የሆነ ነገር ከመድረስ ይጠብቀናል። ወገኖቼ እና ንብረት ሀብት ትልቅ ጌታን እንዳንከተል ከሚያደርጉን ነገር አንዱ እንቅፋት ነው። ወገኖቼ ይሄ ነገር እንደዚህ እንደ ሀብታሙ ሰውዬ እንቅፋት ከሆነብን እንስጥ መስጠት ስንጀምር ከውስጣችን ያለው ግሪድነታችን ስግብግብነታችን ከኛ ይወጣል ለቤተ ክርስቲያን አስራት መባ እግዚአብሔር ስጡ ለሚለን ነገሮች ስጡ ስን እያወጣ መስጠት ስንጀምር ከዛ ውስጣችን ላይ ለብር ያለን ነገራችን እየሞተ ለእግዚአብሔር ያለን ፍቅራችን እየጨመረ ይመጣል ኢየሱስ ጌታ ነው ስለዚህ ጌታን መከተል እንፈልጋለን አንደኛ ራሳችንን መካድ አለብን ሁለተኛ ቤተሰቦቻችን እንቅፋት የሚሆኑብን ቤተሰቦች የምንላቸውን ሁሉ ልንተው ይገባል ሶስተኛ ደግሞ ያለንን ሀብት ንብረታችንን ጊቭ አፕ ልናደርግ ይገባል። ኢየሱስ ጌታ ነው። ስለዚህ ጌታን ከተከተልንስ ምንድን ነው ውጤቱ ምንድን ነው ብለን ብናየው፣ የመጀመሪያ ወገኖቼ ጌታን ከተከተልን የዘላለም ህይወትን ነው የምናገኘው። በእኔ ያመነ የዘላለም ህይወት ይኖረዋል ነው ጌታ ኢየሱስ ክርስቶስ ያለው። እሱ ህይወትም መንገድም እውነትም እሱ ነው ወደ አብ መም የመሄጃችን መንገዳችን እሱ ነው። እሱን ስንከተል ቀጥታ ወደ አብ ወደ አባቱን ይዞን የሚሄደው እሱ ወዳለበት ነው ስሬት ይዞን የሚሄደው ስለዚህ ጌታን ተከትለን ፍጻሜያችን ያማረ ነው የሚሆን የዘላለም ህይወት የእሱን ህይወት ነው የምኖርሰው ወገኖቼ፣ ወርዜት ነው ኢየሱስ ጌታ ነው። ሌላ ደግሞ የጌታን መከተል ውጤቱ ደግሞ እግዚአብሔር በረከት ያገኘናል ወገኖቼ። ጴጥሮስ እኛ ሁሉን ጥለን ተከተልን ስለ እኔ እናቱን አባቱን እህት ወንድሙን ሚስቱን ባሏን የተወ በሚመጣው ዘመን መቶ እጥፍ በዚህ ምድር መቶ እጥፍ በሚመጣው በረከት በዛ ሽልማትን የማይቀበል የለም ነው ያለው ጌታ ኢየሱስ ክርስቶስ። በዚህ ምድርም እጥፍ ድርብ በሚመጣው ዓለም እሱ ባለበት በምንሄድበት ደግሞ ሽልማትን ጌታ ይሰጠናል። እሱን የመከተል ሽልማትን እንቀበላለን ወገኖቼ። በዚህ ምድርም ደግሞ ጌታ ታማኝ አምላክ ነው ይባርከናል። የምንጠፋበትን በረከት ሳይሆን ለእሱ ሀሳብና አጀንዳ የምናውለውን በረከቶችን እሱ ይሰጠናል። ኢየሱስ ጌታ ነው። ስለዚህ ጌታን እንከተለው። ሀሌሉያ። ይህ ነው ጌታ የሰጠኝ ቃል። እስቲ በዚህ ቃልም ሆኖ ተንተርሰን፣ እንዲሁም ደግሞ እግዚአብሔር አምላካችን ደግሞ በዚህ መካከላችን ተገኝቶ ፈውስን ያደርጋል። በሚያማችሁ ስፍራ በኢየሱስ ምላችሁ እጃችሁ ጫኑ። ጌታ ደግሞ ታላቅ የሆነ ፈውስን ያደርጋል። ሀሌሉያ። ቅዱስ እግዚአብሔር ሆይ እናመሰግንሃለን በቃል አልፈ ስለተናገርከን አንተን መከተል እግዚአብሔር ሆይ እንደሚያስፈልገን በእውነት አንተን ስንከተል ቀላል እንዳልሆነ ራስን መካድ እንደሚያስፈልግ፣ ጌታ ሆይ ቤተሰቦቻችንን መተው እንዳለብን ያለንን ንብረት የምንለው ነገር ሁሉ ለአንተ እግዚአብሔር አሳልፈን መስጠት እንዳለብን ተናገርከን። እግዚአብሔር ሆይ ዛሬ ምን የም ወገኖቼ ይህንን ነገር የያዘን እንቅፋት የሆነብን ለአንተ ሙሉ ለሙሉ እንዳንሆን እንዳንከተል የሚይዘን እንቅፋቶችን ሁሉ ዛሬ ከሕይወታችን ላይ እንድትቆርጥልን። አልቆረጥ ያለን ማንኛውም ነገር ሁሉ ዛሬ እንዲበጣጠስ በጌታ በኢየሱስ ስም። ሪካ ፓሲ ፓራ ካለማድያ ሬላ ማላማ ሲማስኬ ፓራ ካለማድያ አልቆረጥ ያለን አንተን እንዳንከተል እንቅፋት የሆኑት ሁሉ ዛሬ በኢየሱስ ስም እንቅፋቶች እንዲነሱ ዛሬ ከላይ ከሰማይ በአንተ መቀስ እንዲቆራረጡ እግዚአብሔር አምላካችን ሆይ ማንኛውም ትብታቦች ሁሉ እንዲበጣጠሱ፣ የሚያስረን የሚተበትበን እግዚአብሔር ሆይ ከአንተን ተከትለን ከአንተ ጋራ እለት እለት ወክ እንዳናረገ የሚይዘን ነገራችን ሁሉ ዛሬ ከዚህ ሰዓት ጀምሮ ከኛ ላይ እንዲነሳ፣ ከመንገዳችን ላይ እንዲነሳ፣ እንቅፋቶቹ ሁሉ እንዲነሱ በጌታ በኢየሱስ ስም፣ ተጽዕኖ ሁሉ እንዲፈርስ፣ ተግዳሮቶች ሁሉ በኢየሱስም እንዲገለበጡ። እግዚአብሔር አባቴና መድኃኒቴ ሆይ አሁንም በዚህ ሰዓት እጸልያለሁ። ለሚያማቸው ወገኖቼ እጃቸው በጫኑበት ስፍራ ላይ ስምህን እጠራለሁ። ፈዋሹን ስምህን፣ ገናናውን ስምህን እጠራለሁ። ከስሞች ሁሉ በላይ ታላቅ የሆነው ስምህን እጠራለሁ። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ፈውስ ይለፍ። በኢየሱስ ስም ፈውስ ይለፍ። በኢየሱስ ስም የበሽታ ኃይል ሁሉ አሁን ከሰውነታቸው ላይ ተነቀለ ይሁን። ጤንነታቸው ጥፍድርብ እንዲመለስ፣ ሰላማቸው እንዲመለስ፣ ረፍታቸው እንዲመለስ እግዚአብሔር አባቴና መድኃኒቴ ሆይ ከዚህ ሰዓት ጀምሮ ጌታ ሆይ ሙሉ ረፍት፣ ሙሉ ሰላም እንዲበዛላቸው እግዚአብሔር አምላኬ ሆይ ከዚህ ሰዓት ጀምሮ ከራሳቸው እስከ እግር ጽፍራቸው በሽታ ሁሉ ተነቃቅሎ ከነሱ ላይ ተነስቶ ወገኖቼ በፍጹም ረፍትና በፍጹም ሰላም፣ በፍጹም ጤንነት አሁን እንዲሞሉ እኔ በኢየሱስ ስም ጸለይኩኝ። እግዚአብሔር ሆይ የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ፣ እኔ ማሳርፋለሁ እንዳልክ አሁን ከዚህ ሰዓት ጀምሮ ወገኖቼን የሚያስጨንቃቸው ግራ የሚያጋባቸው ነገር ሁሉ ከላያቸው ላይ እንዲነሳ እግዚአብሔር የሰላም አለቃ የሰላም ንጉስ፣ ኢየሱስ በረፍት በሰላም እንድትሞላቸው ሸክማቸው ሁሉ ከእነሱ ላይ እንድታንከባድልላቸው ቀሊል የሆነው ነው ያንተ ሸክም ብቻ እንዲሸከሙ እንድትረዳቸው እኔ በኢየሱስ ስም ጸለይኩኝ። አባቶ ህዝብን ስለ ጎበኘ ስለ ዳሰስክ በሽታን ሁሉ ከሰውነታቸው ላይ ስለ አራክ የጠላት ፍላጻ ሁሉ ስለ ሰባበርክ አባቶ የተመስገን። ክብር ሁሉ ለስም ይሁን በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ የሱስ ክርስቶስን አዳኝ ጌታ ያርጌ እቀበላለሁ የምንል ወገኖቼ፣ የመዳንን ቀን ዛሬ ነው። ጌታን ለመከተል ምንም ነገር ሊይዘን አይገባም። ጌታ በደጅ ቆሞ ያንኳኳል። ማንም ደጁን በሩን ቢከፍትልኝ ወደ ሱ እገባለሁ ከእሱ ጋር ምራት እበላለሁ ያለን ጌታችን ዛሬ ከእኛ ጋር ህብረት ማድረግ ይፈልጋል። ዛሬ እሱን ተከትለን እሱ ወዳለበት ወደ ዘላለም ህይወት የሚያስገባንን ጌታን እንድንከተለው ይፈልጋል። ለዚህ ወገኖች ለዚህ ጌታ ህይወቴን እሰጣለሁ ለምንል ዛሬ ይቺ ቀን ጌታ ሰጥቶናል። ይችን ቀን እንጠቀምባት። እንግዲህ የምትወስኑ ወገኖች ይህንን ጸሎ ከእኔ ጋር ትላላችሁ፣ ከዛ እኔ ደግሞ ባርካቸዋለሁ። ሀሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ንጉስ አድርጌ እቀበላለሁ። በልቤ አምናለሁ፣ በአፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ። ስሜንም በህይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ በኢየሱስ ስም አባቶ ይህንን የጸል ወገኖቼ ይባረኩ፣ ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲተኙ ሲነሱ በእያንዳንዳቸው እንቅስቃሴያቸው ሁሉ እየተባረኩ ይሁኑ። ጌታ ሆይ ቃል እንደሚል ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አሳድጋቸው፣ ከክፉ ሁሉ ደግሞ ጠብቃቸው፣ ዘመናቸው ሁሉ በቤት ትለቅ። አሁንም የበጎች እረኛ ኢየሱስ አንተን እንዲከተሉ፣ አንተን እግዚአብሔር አባት እያዩ እንዲራመዱ እንድትረዳቸው፣ ከክፉ ሁሉ ጌታ ሆይ ለትለት ጌታ እንድትጠብቃቸው ዘመናቸውን ሕይወት ነፍሳቸውን ሁሉ ለተባረኩት ልጆች ለአንተ አሳልፌ የሰጠው አባቶ የተመስገን። ስለተናገርከን ጌታ ሆይ እኔን ተከተሉ ስላልከን እግዚአብሔር ሆይ አመሰግናሃለሁ። ይህንም ወገኖቼ በዘመናችን ሁሉ አንተ እንድንከተል አንተ እርዳን። ማንኛውም ነገር ከአንተ ፍቅር እንዳይለየን፣ ከአንተ ከመከተል እንዳይለየን፣ እኔ በኢየሱስ ስም ጸለይኩኝ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሆንል። ቀሪው ጊዜያችንን ሳምንቱን ጊዜያችንን ሁሉ ተረከብ በኢየሱስ ስም ሀሌሉያ እንግዲህ ጌታ በቃሉ አልፎ ተናግሮናል አስተምሮናል ፕሮግራሜን ጨርሻለሁ በሚቀጥለው ጊዜ ደግሞ በህይወት ብኖርና ጌታ እድሉን ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ ጌታ ኢየሱስ ክርስቶስ ይወዳቸዋል እኔም ደግሞ እወዳቸዋለሁ ተባረኩልኝ አሜን